እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ እያነሳ የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። እንግዲህ ብዙ ሰዎች የሚነጋገሩባት ሀገር አለች። እሷማ ነች ቡርኪና ፋሶ። መነጋገሪያ የሆነው የቡርኪና ፋሶ ጉዳይ ብቻ ሳይሆን የመሪዋ ጉዳይ ነው። ኢብራሂም ትራውሬ እንግዲህ በዓለማችን ላይ በጣም በትንሽ እድሜ ያለው እንግዲህ አሁን ላይ እንኳ 37 ዓመቱ ነው። በዚህ እድሜ አገር የሚመራ እንዳሁም ፕሬዚዳንት ሲሆን የነበረበት እድሜ ደግሞ 35 ነው ከ2002 ጀምሮ። እና እሱ እያደረጋቸው ያሉ የኢኮኖሚ ሪፎርሞች እና የኢኮኖሚ ውሳኔዎች፣ የምዕራባውያንን የመገዳደር ውሳኔዎች የብዙ ሰዎችን ስሜት የያዘ ነው እና ብዙ ሰዎች ስለ ኢብራሂም ትራውሬ ሲጽፉም እመለከታለሁ እና የዓለምም አቴንሽን የያዘ ነው። እንግዲህ የተወሰነ እሱ ከሚወስዳቸው ኢኮኖሚ ሀሳቦች አንጻር እንዲሆን የሚፈልጋቸው ኢኮኖሚ እርምጃዎች አንጻር የተወሰኑትን ነጥቦች እንድናወራባቸው ፈልጌያለሁ። ለምንድን ነው አቴንሽን እየወሰደ ያለው የሚለውም በጣም አስፈላጊ ነው። እና ብዙ ሰዎችም የእሱን ኢኮኖሚ እርምጃዎች እና የፖለቲካ እርምጃዎች ለምንድነው የሚሳቡባቸው የሚለውንም በዛው ሀሳብ ለመስጠት ይጠቅመናል። ምዕራብ አፍሪካ ውስጥ በጣም ወሳኝ እንግዲህ ወሳኝ ልንላቸው እንችላለን እና ሶስት ሀገራቶች አሉ ተመሳሳይ ባህር ያላቸው የማሊ የኒጀር እና ቡርኪና ፋሶ የምዕራብ አፍሪካ ሀገራቶች ናቸው። የሚገርሙት እነዚህ ሶስት ሀገራቶች የከዋስ እንዳውም ጁንታ እያለ ነው የሚጠራቸው መፈንቅለ መንግስት ያከናወኑ ናቸው። በመፈንቅለ መንግስት መሪዎቻቸውን የገለበጡ ናቸው። በሚሊቴሪ የሚመሩ ናቸው ማለት ነው። የማሊ በ2020 ነው ቡርኪና ፋሶ በ2022 እና ኒጀር ደግሞ በ2023 መፈንቅለ መንግስት ያደረጉ ናቸው። እና በሚሊቴር የሚመሩ ናቸው። እና ሳህል ቀጠና ውስጥ ያሉ ናቸው። ይሄ የሰሐራ በረሃ ሆነው ግን ሰሚ አሪድ የሚባለው በግማሽ ያለው የሳህል ቀጠና የሚባለው አካባቢ ላይ ያሉ ናቸው። አሁን የምዕራብ አፍሪካያኖች በዋናነት እንግዲህ ከ1975 ጀምሮ የምዕራብ አፍሪካውያኖችን የኢኮኖሚ አንድነት ያጠናክራል የተባለ ተቋም አለ ኢኮዋስ የሚባለው የኢኮኖሚና የፖለቲካ ትብብር ይፈጠራል ተብሎ እንግዲህ አገራቶቹ ብቻ ሳይሆን 1960ዎቹ የቅኝ ግዛት ከተጠናቀቀ በኋላ በዛ አካባቢ ለምዕራብ አፍሪካ ላይ እንግሊዝኛ ተናጋሪዎችም አሉ፣ ፍራንስ ተናጋሪዎችም አሉ፣ የፖርቹጋል ተናጋሪዎችም አሉ። ስለዚህ እንደው ቀጠናውን በእጅ አዙር ለመቆጣጠር ከመፈለግ አንጻር ነው ያቋቋሙት የሚል ንግግሮች አሉ። እና ኢኳስ ተቋቁማል። ምዕራብ አፍሪካ ውስጥ ያሉ ሀገራቶችን አሁን አስራ ሁለት የሆኑትን ሀገራቶች እነ ናይጄሪያ፣ ጋና፣ ኮትዲቫር፣ ሴኔጋልን ጨምሮ አባል የሆኑበት አሁን ደግሞ ማሊ፣ ቡርኪና ፋሶና ኒጀር መፈንቅለ መንግስት ስላደረጉ ከዚህ ተቋም ራሳቸውን አግልለዋል። እና ኢኳስ ውስጥ ያሉ ሀገራቶች አምስቱ የፈረንሳይኛ የሚናገሩ ናቸው፣ ቅኝ ገዢዎቻቸው ማለት ነው። አምስቱ ደግሞ የእንግሊዝ ቅኝ ገዢዎቻቸውን ቋንቋ የሚናገሩ ናቸው። ሁለቱ ደግሞ የፖርቹጋል ቅኝ ገዢዎቻቸውን ቋንቋ የሚናገሩ ናቸው። እና ሀምሳ ዓመት ሞልቶታል ኢኳስ የሚባለው አሁን ይሄ ኢኳስ የሚባለው ድርጅት ህብረት ስለሆነ በጣም ከፍተኛ ህዝብ ነው። 446 ሚሊዮን ህዝብ የያዘ ነው። በጣም ትልቅ ነው። በቆዳ ስፋትም ምዕራብ አፍሪካ ከፍተኛውን ቦታ የያዘ ነው። እና በምዕራብ አፍሪካ የሚደረጉ አንዳንድ እንቅስቃሴዎች ላይ ማዕቀብ ይጥላል። ማዕቀብ መጣል፣ ክልከላዎችን ማከናወን የኢኮኖሚ ትብብር እንዲፈጠር ያደርጋል። ስለዚህ ማሊም ቡርኪናፋሶም ኒጀርም መፈንቅለ መንግስት ሲያደርጉ ማዕቀብ ጥሏል። ድንበር መዝጋትን የመሰለ የበረራ ክልከላዎች የንግድ እንኳን በረራዎችን ሳይቀር ክልከላ ሲያደርግ ነበር። የሴንትራል ባንክ እንኳን እገዳ እንዲከናወን ውሳኔ ሲወስድ ነበር። አሁን እነዚህ ማሊ ኒጀርና ቡርኪና ፋሶ ኢኳስ በምዕራባውያኖቹ የሚሽከረከር ተቋም ነው። የነባር ቅኝ ገዢዎች የሚያሽከረክሩት ነው። ስለዚህ እንደውም ከኢኳስ ውስጥ ማዕቀብም እየጣለ ስለመሆኑ አንፈልግም ወደሚለው መጥተዋል። በቃ አንፈልግም። ስለዚህ ማዕቀብ መጣሉ እነዚህን ሀገራቶች ጠንካራ እያደረጋቸው መጥተዋል በተወሰነ መልኩ ነገር ግን ልብ ማለት ያለባችሁ ማሊ ቡርኪና ፋሶ ኒጀርም ከምዕራብ አፍሪካ ወደብ አልባ የሚባሉት እነዚህ ናቸው። ለአንድ ሎክድ የሚባሉት ወደብ የላቸው። ማሊም ወደብ የላትም፣ ቡርኪና ፋሶም ወደብ የላትም፣ ኒጀርም ወደብ የላትም። ስለዚህ የጎረቤቶቻቸውን ትብብር ይፈልጋሉ ማለት ነው። እንደ ኢትዮጵያ ለአንድ ሎክድ ናቸው። ኢትዮጵያ ምስራቅ አፍሪካ መኖሯ ነው እንጂ እንትን የላትም የባህር በር የላትም። ጅቡቲ ታስፈልጋታለች እንደ ማለት ነው በቃ ሌሎች ጎረቤት ሀገራቶች ላይ ያለ ባህር በር ያስፈልጋል እንደማለት። እነዚህም ሶስት ሀገራቶች ያስፈልጋል። ግን ይሄ እየፈተናቸው ነው። መጀመሪያም ወደብ የሌላቸው መሆናቸው ብቻ ሳይሆን ድሃ ሀገራቶች የነበሩ ናቸው። እና ኢኮዋስ እነዚህ ሶስት ሀገራቶች ማዕቀብ እየጣለ ጫና ሲፈጥርባቸው ወጥተዋል። እነሱ እንግዲህ 446 ሚሊዮን ህዝብ የነበረው ነው። እነዚህ ሶስት ሀገራቶች ኦልሞስት ወደ 76 ሚሊዮን ህዝብ ይዘው ነው እየወጡ ያሉት። ከግማሽ በላይ የሚሆኑ የኢኳስ የቆዳ ስፋትን የያዙ ሀገራቶች ናቸው እና አሁን ተጨማሪ ስድስት ወር ተሰጥቷል። ስለ መውጣት ድጋሚ ብታስቡበት ጥሩ ነው። ምክንያቱም ኢኳስ መውጣታቸው እሱን ይጎደዋል። ደግሞ ምዕራባውያን ደግሞ ምዕራብ አፍሪካ ሊቆጣጠሩበት የነበረውን መንገድም እንዲያጡ ነው የሚያደርጋቸው። ስለዚህ ግፊት ያደርጋሉ ከኋላ አሁን እንግዲህ ቡርኪናፋሶ 202 ላይ መፈንቅለ መንግስት አድርጓል። የሚሊቴሪ እና ኢብራሂም ትራውሬ የዛሬ ሶስት ዓመት መፈንቅለ መንግስት አድርጓል። አሁን ሰላሳ ሰባት ዓመቱ ነው። የዓለም ትንሹ የሚባለው መሪ እሱ ነው እና ቡርኪና ፋሶን ይመራል። 23 ሚሊዮን ህዝብ ያለበት አገር ነው። የድሮ ሌጋሲ ያለው ነው የሚባለው፣ የቶማስ ሳንካራ። ቶማስ ሳንካራ በ1987 የተገደለ ሪቮሉሽነሪ የሚባለው ባለራዕይ የሚባለው የቡርኪና ፋሶ መሪ የነበረ ነው ብዙ በአገር ውስጥ አብዮቶችን ያመጣ የነበረ እድገት እንዲመጣ ይለፋ የነበረ ነው። አሁን ኢብራሂም ትራውሬ በጣም ወጣት ነው፣ ግን የቡርኪና ፋሶ ኢኮኖሚ እንዲሻሻል ከፍተኛ ጥረቶች ያደርጋል። በሁሉም ህዝብ ይወደዳል ማለት አይደለም። በጣም በርካታ አስራ ምናምን የሚሆኑ የግድያ ሙከራዎች የተደረጉበት ነው በዚች ሁለት ዓመት ውስጥ እንኳን። ስለዚህ ሁሉም የሚወደው ነው ማለት አይቻልም። መፈንቅለ መንግስት ያደረገ ነው እንግዲህ ከሚሊቴሪውም የመጣ ነው። ግን የኢኮኖሚ የወሰናቸው ውሳኔዎች አሉ። አሁን እነሱ ውሳኔዎች የዓለምን አቴንሽን እየወሰዱ ነው። አንደኛው ምንድን ነው፣ ኢብራሂም ትራውሬ የቡርኪናፋሶ ኢኮኖሚ መሻሻል ካለበት የመጀመሪያው የተጫናት ዕዳ መከፈል አለበት የሚል አቋም አለው። አቋም ነበረው፣ ደግሞ እርምጃ ወስዷል። ወደ 4 ነጥብ 7 ቢሊዮን ዶላር የሚሆን ዕዳ ነበረበት። ከእሱ ዕዳ እንድትወጣ ማድረግ፣ ዕዳውን መክፈል ማለት ነው። የዕዳ ጫና ጠቅላላ ኢኮኖሚን እንደሚጎዳ መረዳት፣ ምክንያቱም ምዕራባውያኖች ብዙ የአፍሪካ ሀገራቶችን ዕዳ ውስጥ እንዲገቡ የሚያደርጉበት ለመቆጣጠር ከመፈለግ ነው። እሱን ይረዳል። እሱ ውሳኔ መውሰዱ እንደ ፖዘቲቭ ነው የሚወሰደው። ሁለተኛ ትልቅ የሚባለው ውሳኔ፣ አሁን ብዙ አለም የሚነጋገርበት ምንድነው? የውጭ ድርጅቶች ተይዘው የነበሩ ምክንያቱም ሪሶርስ ያላት ሀገር ነች ቡርኪናፋሶ። ሌሎቹም ሀገራቶች በኋላ እንጠቅሳለን። ግን ቡርኪና ፋሶ ብዙ ሪሶርስ ያላት ነች፣ በተለይ ወርቅ። ስለዚህ በውጭ ካምፓኒዎች ተይዘው የነበሩ ይሄ የመልቲ ኮርፖሬሽን የሚባሉት ድርጅቶች ተይዘው የነበሩ የወርቅ የማዕድን ማውጫ ቦታዎችን ወደ መንግስት ነው ያዞረው። ይሄ በጣም ትልቅ ውሳኔ ነው። የተባሉ ስትበዘበዝ የነበረው ስለዚህ ሀገራችን ከአሁን በኋላ አትበዘበዝም። ህዝብ ትግል ውስጥ እየገባ ጥቅም ላይ ሉላ ይገባም። ስለዚህ ወደ መንግስት መዞር አለበት፣ ወደ ህዝብ መጠቀሚያነት መዞር አለበት የሚል ውሳኔ ወስኗል። ወደ እሱ እርምጃ መስሏል። የመጀመሪያውን ወርቅ ማጣሪያም ገንብቷል። እንግዲህ 93 ኪሎ ግራም ማጣራት የሚችል በየተርሙ አስመርቋል። ብዙዎቻችሁ አይታችሁ ሊሆን ይችላል ይሄን ጉዳይ። ግን ከዓለም አቀፍ ተቋማቶች የውጭ ቀጥተኛ ኢንቨስትመንትን ይጎዳል፣ ወርልድ ባንክ፣ አይኤምኤፍ የሚያስጠነቀቁት ምንድን ነው፣ ይሄ ውሳኔ ቡርኪና ፋሶ ሊነጥላት ይችላል፣ አይሶሌት ሊያደርጋት ይችላል የሚል ስጋት አላቸው። ስጋት ሳይሆን ማስፈራሪያ ብላችሁ ልታስቡ ትችላላችሁ። ለምሳሌ ዚምባብዌ ላይ እንደዛ ነው የተከናወነው። ዚምባብዌ የነጭ በመቶ የሚቆጠሩ ናቸው እኮ ነጭ አርሶ አደሮች በጣም ትልልቅ ማሳ ይዙ ነበር። አርባ ሃምሳ በመቶ የሚቆጠር ሄክታር ይዘው በመቶዎች የሚቆጠሩ ሄክታር በሺ የሚቆጠር ሄክታር ይዘው የሚያርሱ ነጮች ነበሩ። የዝምባብዌ ሕዝብ እየተራበ ነው። ስለዚህ እነዚህ ማሳዎች እፈልጋለሁ ብሎ በነጠቀ ጊዜ ታስታውሳላችሁ፣ ከ2008ም ጀምሮ በጣም ጫና ነበረ ገንዘቧ እስከ መውደቅ ድረስ የደረሰበት አሁን እንዳውም በቅርቡ የሰማሁት ምንድነው ለእነዚህ አርሶ አደሮች ስምንት መቶ የሚሆኑ አርሶ አደሮች በቢሊዮን የሚቆጠር የአሜሪካ ዶላር ካሳ ለከፍል ነው ያለ ካሳ ስለቀማች መሬቱ ማለት ነው። ስለዚህ ወርልድ ባንክም አይኤምኤፍም ጫና በሙሉ ሲያዘንቡባት ነበረ እንደሱ እንደማለት ነው። አሁን ዛቸው ማለት ነገር ግን እሱን ውሳኔ ወስነዋል። ሁለተኛው ሶስተኛው፣ መሰረተ ልማት ግንባታ ላይ ኢብራሂም ትራውሬ በጣም ከፍተኛ ስራ ለመስራት እየሞከረ ነው። ለምሳሌ ግብርናው ሴክተር ለማሳደግ በጣም ጥረት እያደረገ ነው። ትንሽ ቢመስልም ያልነበሩ ነገሮች እንግዲህ እያደረገ ነው። ለምሳሌ የትራክተር አቅርቦት፣ ከ400 በላይ ትራክተሮች ማቅረብ፣ ሞተር ሳይክሎች፣ የግብርና ሴክተሩን ለመደገፍ ከ953 በላይ ሞተር ሳይክል፣ የውሃ ፓምፖች ከ700 በላይ የውሃ ፓምፕ፣ ደግሞ የግብርናው ላይ የአሳ ምርት እንዲያመርቱ ከ1000 ኪሎ ግራም በላይ የአሳ የሚሆኑ ምርቶች፣ ከ68000 ኪሎ ግራም በላይ ማዳበሪያ። ትንንሽ ይመስላል ግን ትልልቅ ነው። ለመስራት ለማደግ እየሞከረች ላለች ሀገር ትልቅ ድጋፍ ነው እያደረገ ያለ። ስለዚህ ግብርናውን መደገፍ ከፍተኛ ስራ እየሰሩ ነው። ታዳሽ ኢነርጂ ላይ፣ የሶላር ላይ፣ ትምህርት ላይ፣ ጤና ላይ ለማዘመን ከፍተኛ ስራ እየሰሩ ነው ያሉት። ሶስተኛው እሱ ነው። አራተኛው እንግዲህ ያላቸውን የተፈጥሮ ሀብት በሀገሪቷ ለመጠቀም ያላቸው ፍላጎት እየጨመረ ነው። ይሄ መልቲናሽናል የሚባሉ ኮርፖሬሽኖች አሉ። ለምሳሌ ፈረንሳይ በምዕራብ አፍሪካ ላይ ምንም ንብረት ላይኖራት ይችላሉ፣ ምንም ፍላጎት አይኖራትም። ግን መልቲናሽናል የሚባሉ ኮርፖሬሽኖች አሉ፣ ትልልቅ ትልልቅ ማዕድን ላይ የሚሳተፉ በተለይ ማዕድን ላይ የሚሳተፉ ተቋማቶች አሉ። ግን የምዕራባውያኖቹ ድጋፍ ያላቸው የመንግስት ድጋፍ ያላቸው እነሱ ናቸው መጥተው የሚበዘብዙት። እነዚህ መልቲናሽናል ኮርፖሬሽኖች ትልልቅ የዓለም አቀፍ ተቋማቶችንም ጫና ይፈጥራሉ። የፈረንሳይ መንግስት ጫና እንዲፈጠር ሊያደርጉ ይችላሉ። አይምኤፍ ጫና እንዲፈጠር ሊያደርጉ ይችላሉ። ስለዚህ እነዚህ መልቲናሽናል ኮርፖሬሽኖች የተፈጥሮ ሀብቱን እየበዘበዙ ነው። ስለዚህ የተፈጥሮ ሀብቱን እኛ በዋናነት መጠቀም አለብን የሚል ውሳኔ እየወሰኑ ነው። እንደው ባህላችንን ማዞር አለብን። እንደውም አንዱ ውሳኔ በጣም እንትን የሚለው ምንድን ነው? አም ቡርኪና ፋሶ ውስጥ ብዙ ምዕራብ አፍሪካ ምስራቅ አፍሪካ እመለከታለሁ። እንደዛ ዳኞች የፍርድ ቤት የሚቀመጡ ዳኞች የሆነ የሚያደርጉት አርቲፊሻል ዊግ የሚመስል ጸጉር አለ እሱ የፈረንሳይ የቅኝ የቅኝ ገዢዎቻቸው ባህል ነው። የዱሮ የነበረ ባህል ነው። ስለዚህ እሱ እንዲቀር ወስዷል። ኢብራሂም ትራውሬ ምን እያለ ነው? እኛም እኮ ባህል አለን። ቡርኪናፋሶ ባህል አላት። ስለዚህ በባህሏ መመራት አለበት። ኬንያም ፓርላሜንት ላይ እንደዚህ አይነት ነገሮችን ትመለከታላችሁ። የድሮ ፊልሞች ላይም አሉ። በቃ የሆነ ዊግ ነገር ጠለቅ አድርገው ዳኛው ነው የሚቀርቡ ማለት ነው። እሱ ራሱ እንዲቀር ሳይ ሲወስን ነበር። የቲማቲም አቀነባበሪያ ፋብሪካዎችን ሲያስመርቅ ተመልክታችሁ ሊሆን ይችላል። የጥጥ ምርትን የሚያሳድጉ ፋብሪካዎችን ለማስመረቅ ጥረት ሲያደርግ ነበር። እነዚህ በሙሉ የአገሪቷን ኢኮኖሚ ያሻሽላል የሚል ውሳኔ እየወሰነ ነው። አሁን ደግሞ የመጨረሻው ከትራምፕ ጋር ሳይቀር ግጭት ውስጥ እየከተቱ የመጣው ደግሞ አንድ ውሳኔ ወስኗል። እሱ ምንድን ነው? ዩዝድ የሆኑ ልብሶች፣ ሰልባጅ ልብሶች ከአሜሪካና ከምዕራብ ገበያ ወደ ቡርኪናፋሶ አይመጣም የሚል ውሳኔ ወስኗል። ይሄ ደግሞ መልቲናሽናል የሚባሉ ተቋማቶች ላይ ጨወት እያመጣ ነው። ከዚህ ቀደም ሌሎች የአፍሪካ ሀገራቶች ላይ ሳይቀር ምን አይነት ጫና ነበር? ኢቨን ከውጭ የሚገቡ ዩዝድ ልብሶች ያለባቸውን የታሪፍ ዋጋ መጨመር በጣም ብዙ ዋጋ ሲያስከፍል ነበር። ብዙ የምስራቅም አፍሪካ ሀገራቶችን ጨምሮ ታሪፍ መጣሉ ብቻ። አሁን ደግሞ ከናንካታ ያግባ ነው ያሉ። ምክንያቱም ምዕራብና አሜሪካ ውስጥና አውሮፓ ውስጥ ያሉ ሰዎች ዶኔት ያደርጋሉ። ልብስ እርዳታ ይሰጣሉ። በቃ አሮጌ ልብሶቻቸውን ይሰጣሉ። የሚሰጡት እዛው ላሉ ድሆች ይደርሳል ብለው ነው። እዛው አሜሪካ ውስጥ ላለ ድሃ፣ አውሮፓ ውስጥ ላለ ድሃ ይደርሳል ነው። ሁሉም ሀገር የተወሰነ ዝቅተኛ የሚኖር ህዝብ አለ። ነገር ግን እነዚህ የሚቀበሉ ለዶኔሽን ብለው ልብስ የሚቀበሉት በሙሉ እዛ አይቀርም፣ ወደ እስያ፣ ላቲን አሜሪካ እና አፍሪካ አምተው ቁጭ ያደርጋሉ። ይህን ልብስ ይሸጣሉ፣ በኪሎ ግራም ይሸጣሉ እና ከፍተኛ ትርፍ ቢሊዮን ዶላሮች የሚንቀሳቀሱበት ኢንዱስትሪ ነው፣ ዩዝድ ልብስ። ስለዚህ ይሄ ተነካ ማለት ብዙ ጩኸት ነው የሚያስመጣው። ግን ይሄ እንዲመጣ አልፈልግም የሚል ውሳኔ ወስኗል። እነዚህ ደፈር ደፈር የሚሉ ውሳኔዎች ብዙ ሰዎችን ኢንስፓየር እያደረገ ነው። እሱም ከኢኮዋስ ኢኮዋስ ማለት የምዕራብ አፍሪካን ቢሆን ግን ከአውሮፓ ቅኝ ገዢዎቻቸው ድጋፍ ያለው ነው፣ በአውሮፓያኖቹ የሚንቀሳቀስ ነው የሚመራ ነው የሚል እምነት ስላለው ከግንኙነቱን ወደ ራሽያ የማዞር አይነት ባህሪ አለ። ከራሽያ ጋር ዲፕሎማሲያዊ ግንኙነት እንዲኖር ማድረግ የራሽያ አፍሪካ ስብሰባዎች ላይ እንኳን ኢብራሂም ትራውሬ እንኳን ተገኝቷል። ስለዚህ ድጋፍ የማዞር አይነት ባህሪ ውስጥ እየገባ ነው። መኪና በሀገሩ እንዲመረጥ ጥረት የማድረግ ስራዎች እየሰራ ነው። አሁን ይሄ በሙሉ ስንመለከተው ብዙ ሰዎች አፕሪሼት አድርገው የሚወስዱት አለ። አንደኛ ወጣት መሆኑ፣ ሁለተኛ ከሚሊቴሪ መጥቶ እንግዲህ ከሚሊተሪ የሚመጡ አመራሮች በአብዛኛው ዲክታተር የመሆን ባህሪ፣ ለእድገት ያለማሰብ አይነት ባህሪ፣ ከጎረቤት ሀገራቶች ጋር ግጭት የመፍጠር አይነት ባህሪ እንዳላቸው ይረዳሉ። ነገር ግን ይሄ ወጣት መጥቶ ሀገሩ እንድትለወጥ እየሞከረ ነው። ስለዚህ የተወሰኑ የሚወሰዱ ሌስኖች አሉ። አንደኛ ህዝብ ማስተባበር ችሏል። ሁሉም ህዝብ እንኳን ባይሆን ግን ማስተባበር ችሏል። በድህነቶች ውስጥ እያሉ ግብርና ሴክተራቸውን እንዲያሳድጉ፣ ሌሎን ሴክተር እንዲያሳድጉ ህዝብ ማስተባበር መቻሉ፣ ሰርቶ ማሳየት እንግዲህ ትንንሽ ማሻዎች ላይ ሳይቀር ተገኝቶ ሰርቶ ለማሳየት ጥረት እያደረገ ነው። በጣም የተጋነነ ውጪ የማያባክኑ የኑሮ ስታይሎች እንዲኖሩ ጥረት እያደረገ ነው። እንግዲህ ሚሊቴሪ ልብስ ነው ስቲል። ኢብራሂም ትራውሬ የትም ቦታ ከተመለከታችሁት በሚሊቴሪ ልብስ ነው የምትመለከቱት። በሚዘንጡ መኪኖች እንኳን አትመለከቱትም። ስለዚህ በአስተዳደር አካባቢ ያለ ግነት እንዳይኖር የማድረግ እርምጃዎች፣ ሰርቶ ማሳየት፣ ደግሞ ውሳኔ መስጠት ቃይገባም አይመጣም የሚል ውሳኔ መከፈት አለበት የሚል ውሳኔ፣ የሀገር ህዝብ መጠቀም አለበት ምዕራባኖች መፈንጨት የለባቸውም የሚል ውሳኔ የመስጠት ይሄ ሌሰን ነው። ከጠባቂነትም መላቀቅ አለ። ለምሳሌ እዳዎቻችን መክፈል አለብን። እዳዎቻችን ችግር ውስጥ ከቶናል። ስለዚህ በራሳችን አቅም ማደግ አለብን የሚል ውሳኔ፣ ከሌሎች አንጠብቅም፣ ኢቨን ከኢኳስ እንኳን አንጠብቅም የሚል ውሳኔ የመወሰን ስለዚህ ከጠባቂነት የተላቀቀ የአስተዳደር አስተሳሰብ ይዘው ነው የመጡት። ደግሞ የኢኮኖሚ አጋርን መለየት ላይ ለምሳሌ ኢኳስን መጠጋት ምዕራብ አፍሪካኖች ድህነት ከፍተኛ ነው ያለው ስለዚህ በኢኳስ ስር ላለፉት ሀምሳ ዓመታቶች ተጠልለዋል ነገር ግን ፈረንሳይ እየገባች ያፈለገውን የምታደርግበት ቀጠና ነው ቀጠናው የአሸባሪዎች ፋይት ያለበት ነው አሁንም ከጂሃዲስቶች ጋር ፋይት ያደርጋሉ ቡርኪና ፋሶ ማሊም ኒጀርንም ጨምሮ እሱ ላይ ኢኳስ በተወሰነ መልኩ በደግፍ ይፈልጋል እነሱን ግን እንደው በኢኮኖሚ እንኳን አጋርነት በጣም ጠንካራ እንዲሆኑ አላደረገም ይኳስ ምክንያቱም ማዕድኖቻቸውን በሙሉ ዘርፈው ምዕራባውያኑ አሉ ነው እንጂ መባል የሚፈልጉት ከፍተኛ ድጋፍ አለ የሚያደርጉት። አሁን እና ኢብራሂም ትራውሬ ወደት እየዞር ነው ወደ ራሽያ የኢኮኖሚ ኢንቴግሬሽን ለመፍጠር እየሞከሩ ነው ያሉት። ስለዚህ የኢኮኖሚ አጋርን መለየት ለዛም የማይጠቅም አጋርነት ከሆነ እንኳ መተው ይሄ በጣም ፖዘቲቭ የሚባል ውሳኔ እንደሆነ እኔ ይሰማኛል። ያላቸውንም አቅም አውቀዋል። በቃ ሪሶርስ ነው የዛች ሀገር አቅም ሪሶርስ ነው። በእርዳታ አይደለም ሪሶርስ ነው። ግብርና ነው። መሰረተ ልማት በጣም አስፈላጊ መሆኑን ተረድተዋል። ስለዚህ እሱ ላይ መስራት በጣም አስፈላጊ እንደሆነ ተረድተዋል። የምዕራባውያኖቹ ጫና ዋጋ ሊያስከፍል እንደሚችል ያውቃሉ። ወደፊት ግን ጥሩ ውጤት ሊያመጣ እንደሚችልም ስለሚረዱ መልቲናሽናል የሆኑ ተቋማቶችን አለም አቀፍ ተቋማቶችን ለመጋፋት የሄዱበት መንገድ በጣም ጥንካሬ እንደሆነ ይሰማኛል። የፋይናንስ ሴክተሩን ለማሳደግ ለምሳሌ በሀገሪቷ የትሬዥሪ ዲፖዚት ባንክ እንኳን ለማቋቋም ከ25 ሚሊዮን ዶላር በላይ እና ኢብራሂም ትራውሬ ወስነው አቋቁመዋል። ስለዚህ ፋይናንስ ሴክተሩን ጠንካራ እንዲሆን ለማድረግ ጥረት እያደረጉ ነው ያሉት። ይሄ በሙሉ በአንድ ወጣት ከሚሊቴሪ በመጣ መሪ የሚደረግ ነው። ስለዚህ ይሄ ነው አለምን ኢንስፓየር እያደረገ ያለው። አፍሪካኖች በጣም ብዙ መማር ያለባቸው ጉዳይ እንዳለ ይታወቃል። አሁንም ብዙ ሀገራቶች ወደዚህ እየመጡ ነው ወደ ምን በቃ የተፈጥሮ ሀብታችን መጠቀም አለብን ወደሚል መነሳሳት እየመጡ ነው። በቃ የተፈጥሮ ሀብት ያላቸው ነገር ግን በምዕራባውያን በመልቲናሽናል ኮርፖሬሽኖች የሚዘረፉ በጣም ብዙ ሀገራቶች አሉ። በጣም በጣም ብዙ አሁን ግጭቱ ያለ ኮንጎ ጨምራችሁ ምዕራብ አፍሪካ ብቻ ሳይሆን ከምዕራብ አፍሪካ ውጭ ያሉ ሀገራቶች ሪሶርስ ያላቸው ምዕራባውያን ለእርዳታ ለድጋፍ ሲመጡ ፖዘቲቭ የመጡ መስሏቸው የሚበዘበዙ በጣም ብዙ ሀገራቶች እኮ አሉ። አሁን እየተኮረኮሩ ነው። ለዚህ ነው የምዕራባውያን እና አሜሪካ ፖዘቲቭ የሆነ ምልከታ የላቸውም ለነ ኢብራሂም ትራውሬ። ምክንያቱም ሌሎች ሀገራቶችንም እያዞሩባቸው ነው። እነ ፈረንሳይ እኮ ቅኝ ከሚገዟቸው ሀገራቶች ላይ አሁንም መዝረፋቸው አልቀረም። እነ ኢብራሂም ትራውሬም ሲመጡ የፈረንሳይ የሚሊቴሪ በሙሉ ከዛ እንዲወጣ ነው ያደረጉት ከቡርኪና ፋሶ። በቀምንም አሰሩም እናንተም እያላችሁ ሰላም አልሰጣችሁንም ነው። ለሰላሳ ዓመት በሙሉ ግጭት አለ። ግን እነዚህ የምዕራብ ወታደሮች እኮ አሉ የፈረንሳይ ወታደሮች እኮ አሉ። ሰላሙን እያመጡ አለም። ሰላሙን እያመጣችሁ ካልሆነ በራሳችን የምንመራው ከሆነ መውጣት አለባችሁ የሚል ውሳኔ እየወሰኑ እየሰሩ ነው ያሉት። ስለዚህ ህዝብን ማስተባበር፣ ሰርቶ ማሳየት፣ ውሳኔ መስጠት፣ ከጠባቂነት መውጣት፣ የኢኮኖሚ አጋር መለየት፣ ያላቸውን አቅም ሪሶርስ መጠቀም፣ ማስተባበር፣ ህዝብንና፣ በጣም ትራንስፓረንት ሆኖ ለመምራት፣ አባካኝ ያለመሆን እርምጃዎችን እየወሰኑ ነው። ይሄ በጣም ሊሰነ እንደሚሆን ይሰማኛል የተወሰነ ሀሳብ ለእናንተ በዚህ ዙሪያ ላይ ለመስጠት ነው ማንኛው ማሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ቪው ቴሌግራም ፌስቡክ ላይ ልትልኩልኝ ትችላላችሁ ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ መልካም